ጤና ይስጥልን ውድ ይፋኖ ዳይሊ ቤተሰቦች አድማጭ ተመልካቾቻችን እንደያላችሁበት ሰዓት አቆጣጠር እንደምንሰነበታችሁ ሰላምታችን ይደረሳችሁ። በዛሬው የመረጃ ሰዓታችን በተለያዩ አውደ ግንባሮች የአማራ ፋኖ እያደረጋቸው የሚገኙ የህልና ትንቅንቆች የደረሱበትን ደረጃ የምንቃኝበት መሰናዶ ይኖረናል። ከዚህም ባሻገር ደግሞ የተለያዩ መረጃዎች እናደርሳቸዋለን። ዝቋላ ገዳምን ለኢሬቻና ለሪዞርት ግንባታ በሚል በሽመልስ አብዲሳ ትዕዛዝ ከአካባቢው የወጣው የፌዴራል ኃይልና የኦሮሚያ ልዩ ኃይል ካምፕና የሰሞኑ ጥቃት ሌላ መዘዝ አስከትሏል የሚል ልዩ መረጃ ወደ እናንተ የምናደርስ ነው የሚሆነው። ውድ አድማጭ ተመልካቾቻችን በዝቋላ ገዳም በተደጋጋሚ በአባቶች ላይ የሚደረገው ግድያ፣ አፈና፣ እንደዚሁም ዝርፊያ ተባብሶ መቀጠሉ ምክንያቱ ምንድን ነው የሚለውን በጥልቀት እንመለከተዋለን። ወደ እናንተ ጆሮ የምናደርሰው መረጃችን ነው። ከዚህ ባሻገር የአማራንና አማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደመወዝ የሚከፈለው የአክቲቪስት ስዩም ተሾመን ክስ ጉዳይ በዛሬ መቋጫ አላገኘም። ፍርድ ቤቱ ለአምስት ተከታታይ ጊዜ አክቲቪስቱ ተይዞ እንዲቀርብ ለፖሊስ የሰጠው ትዕዛዝ ተፈጻሚ ሳይሆን ቀርቷል። ይህ በፍትህ አደባባይ እጅግ አስነዋሪና አሳዛኝ የሆነ ክስተት ሆኖ ቀጥሏል። በዝርዝር እናስደምጣቸዋለን። የፋሽስቱ አገዛዝ ብልጽግና ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተክርስቲያንን በመድፍ ማውደሙም ተሰምቷል። ተሰምቷል የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምንልክ እዝ አስታውቋል። መረጃውን ይፋ አድርጓል። ወደ እናንተ እናደርሳለን። የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታነህ በባህር ዳር ከተማ መታሰሩም ተሰምቷል። የኢትዮጵያ ጤና ባለሙያዎች ንቅናቄን ከፍተኛ አስተባባሪ ብቻ ሳይሆን ሌሎችም እንደዚሁ በሕክምና ሙያ ላይ የተሰማሩ ሰዎች እስር እና ፈናው አሁንም እንደቀጠለ ነው የሚሉ መረጃዎች እየተሰሙ ይገኛሉ። ውዳድማሽ ተመልካቾቻችን ቀደም ሲል የሰማናቸውን አበይት መረጃዎች በዝርዝር እያስደመጥናችሁ ቆይታ እናደርጋለን። እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚውን ዝርዝር መረጃ እናስቀድም። ዝቋልያ ገዳምን ለኤሬቻና ለሪዞርት ግንባታ በሽመልስ አብዲሳ ትዕዛዝ ከአካባቢው የወጣው የፌዴራል ኃይልና የኦሮሚያ ልዩ ኃይል ካምፕና የሰሞኑ ጥቃት ሌላ መዘዝ አስከትሏል። በዝቋልያ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ዙሪያ አሳሳቢ፣ ማሳዛኝ የሆነ መረጃ ደርሷል። ከአዲስ አበባ በቅርብ ርቀት የሚገኘውና ጥንታዩ የዝቋልያ ገዳም በነሽ መልስ አብዲሳ ትዕዛዝ እንዲዘጋና ቦታው ለገዳ ስርዓት ማምለኪያነት እንዲሁም ለኤሬቻ በዓል ማክበሪያነት እንዲውል ከዚያም አልፎ ሪዞርት ሊገነባበት መወሰ ሰምቷል። እርግጥ ይህ የነሽ መለስ አብዴሳ ውሳኔ ከተላለፈ ጥቂት ዓመታት ያለፉት ቢሆንም ገዳሙን ቀስ በቀስ በማዳከም መነኮሳቱንም በተለያዩ ጥቃቶች በመግደል እና በሸኔ በማሳበብ ከዚያ ማለፍ ሲል በሕይወት የተረፉ መነኮሳት ገዳሙን ለቀው እንዲሄዱ ለማድረግ በርካታ ስራዎች ሲሰሩ ቆይተዋል። ሰሞንኛው የጥቃትም ሐምሌ አምስት የሚከበረው የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በተቃረበበት ወቅት የተፈጸመ ቢሆንም ከቅርብ ጊዜያት ወዲህ ግን በገዳሙ ላይ ያንዣበበው አደጋ በጣም አስከፊ ሆኗል። ገዳማውያን አባቶችን አስሮ መሰወር፣ በአሰቃቂ ሁኔታ መግደልና ገዳሙ ላይ የደህንነት ስጋት በመደቀን ምእመኑን ወደዚህ ቅዱስ ስፍራ እግሩን እንዳያነሳ በማድረግ ዝቋላ ገዳምን እስከናካቴው በማዘጋት ስፍራውን ለገዳ ስርዓትና ለኢሬቻ አምልኮ ማከናወኛነት ለማዋል እነ ሽመልስ አብዲሳ ከጊዜ ጋር ሩጫ ውስጥ መግባታቸው ሰምቷል። በቀደመው የኢህአዴግ የስልጣን ዘመን ስፍራው በፌዴራል ፖሊስ ሲጠበቅ ከመቆየቱ በስተቀር በገደማውያኑ ላይ ያን ያክል እንደ አሁኑ የከፋ ነገር ሲደርስ አልነበረም። የአሁኑ ግን የእነ ሽመልስ አብዲሳ ኦሮሙማ ስርዓት በዝቋላ ገዳም ላይ ከባድ አደጋን ደቅኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችም ስለ ጉዳዩ ዝምታን መምረጣቸው ደግሞ ይበልጥ አስተዛዛቢና አሳሳቢ አድርጎታል ጉዳዩን። ሰሞኑን የተፈጸመውን ጥቃት በሸኔ ላይ በማላከክ ስልታዊ ገዳሙን የማጥፋት ስራቸውን አጠናክረው የቀጠሉት እነ ሽመልስ ዝቋላ በዝቋላነቱ ሳይሆን ጭቋላ በተባለ የኦሮሞ በዓል ማክበሪያነትና ለገዳ ስርዓት ማስፈጸሚያነት እናውለዋለን ብለው ታትረው ቀን ከሌት እየሰሩም ይገኛሉ። በመጪው መስከረም 24 ለሚከበረው የኢሬቻ በዓል ማከናወኛነትም ቦታውን አብዝተው ፈልገውታል። እናም በአጭሩ ሰሞነኛው ጥቃት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዴሳ ፖለቲካዊ ዓላማ እንዳለው በግልጽ ታውቋል። ጥቃቱን ሸኔ ያደረሰው ተብሎ ቢነገርም ሸኔ ግን እኔ በቦታው የለሁም፣ በስፍራው መከላከያና ፌዴራል ፖሊስ ነበር ተሰማርተው የቆዩት። ሆኖም ሰሞኑን የኃይል ስምሪት ለውጥ ተደርጎ የኦሮሚያ ልዩ ኃይል ገብቷል። ጥቃትም የደረሰው ይህ ኃይል ከመጣ በኋላ ነው ሲል የኦነግ ቡድን አስተባብሏል። በአጭሩ የጥቃቱ ፈጻሚዎች ሼኔ የሚሆን የኦሮሚያ ልዩ ኃይል ዝቋላ ገዳምን ለማጥፋትና ቦታውን ለኢሬቻና ገዳ ስርዓት ማክበሪያነት ለማዋል የተጀመረው እንቅስቃሴ ከመቼውም ጊዜ በላይ ገቢር እየተደረገ በመሆኑ ገዳሙና መነኮሳቱ ሕልውናቸው አደጋ ላይ ወድቋል። መላው የክርስትና እምነት ተከታዮችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችም ጭምር ጉዳዩን ጉዳይ ብለው በጥብቅና በአንክሮ ሊከታተሉት እንደሚገባም ነው መልእክት የተላለፈው። ወደ ሌላኛው መረጃችን እንሸጋግራለን። አማራንና የአማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍና በግልጽ እንዲሳደብ ደሞዝ የሚከፈለው የአክቲቪስት ስዩም ተሾመ ክስ ጉዳይ ዛሬም መቋጫ አላገኘም። ፍርድ ቤቱ ለአምስት ተከታታይ ጊዜ አክቲቪስቱ ተይዞ እንዲቀርብ ለፖሊስ የሰጠው ትዕዛዝም ተፈጻሚ ሊሆን አልቻለም። አማራንና የአማራ ተወላጅ የሆኑ የፖለቲካ እስረኞችን ስም እንዲያጎድፍ እና በግልጽ እንዲሳደብ ደሞዝ የሚከፈለው አክቲቪስቱ ስዩም ተሾመ ክስ ጉዳይ ዛሬም ተጠናክሮ እየቀጠለ ሲሆን ፍርድ ቤት ቀርበው የፌዴራል ፖሊስ አባላቱ የሚሰጡት ምላሽ ደግሞ የበለጠ አሳዛኝም አነጋጋሪም ሆነው ቀጥሏል። ጉዳዩን እየተመለከተ ያለው የፌዴራሉ ከፍተኛ ፍርድ ቤትም ትዕዛዙን ከማስፈጸም አንጻር በእጅጉ እየተፈተነበት ያለው ጉዳይ ሆኗል። ፍርድ ቤቱ ለአምስት ተከታታይ ጊዜ አክቲቪስቱ ተይዞ እንዲቀርብ በሚል የሰጠው ትዕዛዝም ተፈጻሚ ሊሆን ያልቻለው ፌዴራል ፖሊስ ተከሳሹ ተሰውሯል፣ ላገኘው አልቻልኩም የሚል ምላሽ እየሰጠ መቀጠሉን ተከትሎ ነው። ሰኔ 18 ቀን 2017 በነበረው ችሎት የተገኙት የአክቲቪስት ስዩም ተሾመ ከሳሾች እነ ተከበሩ ዮሐንስ ፖ ያለው እና የተከበሩ ክርስቲያን ታደለ ከጉዳዩ አፈጻጸም ጋር በተያያዘ የተሰማቸውን ቅሬታ አቅርበዋል። የስዩም ተሾመ ጉዳይ በለሆሳስ እየታለፈ ነው ያሉት የተከበሩ ዮሐንስ ምንም እንኳን ፍርድ ቤቱ ከአምስት ጊዜ ያላነሰ ትዕዛዝ ቢሰጥም በፖሊስ በኩል ተፈጻሚ ያለመሆኑ እንዳሳዘናቸው ተገልጿል። አክቲቪስት ስዩም ተሾመ ማለት በብዙ አማራዎች ላይ ወንጀል ጥቃት እየፈጸመ እያስፈጸመ ያለ የጠቅላይ ሚኒስትሩ የቅርብ ጓደኛና የሶሻል ሚዲያ አማካሪ የመከላከያ ሚኒስቴር የክብር አባልና ለስርቡ ቤት፣ መኪናና ሌሎችም ጥቅማጥቅሞች ተመድቦለት ደሞዝ የሚከፈለው ሰው ስለመሆኑ አያይዘው ገልጿል። ፍትህ በእኩል እየታየልን አይደለም ያሉት ዮሐንስ ግለሰቡ በቴሌቪዥን ላይ እየታየ ባለበት ፖሊስ ተሰውሮብናል የሚል ምላሽ እየሰጠ መቀጠሉ ለፍርድ ቤቱ ንቀት አይደለም ወይ ሲሉም ጠይቀዋል። አክቲቪስቱ አይጠፋም እንጂ ቢጠፋ እንኳን ቤተ መንግስት ግቢ ነው የሚገኘው ማለታቸውም እውነት ስለመሆኑ ተናግረዋል። ዮሐንስ ሲቀጥሉም የቻልነው ነው እንጂ በእኛ በቤተሰቦቻችንና ማህበረሰባችን ላይ ስነ ልቦናን ጨምሮ ከፍተኛ የሆነ ሁለንተናዊ በደል ደርሶብናል ብለዋል። በተመሳሳይ ዳኞች አስተማሪ እርምጃ እንዳትወስዱ ስለምን አውቃታችሁ? ግለሰቡ እኮ ደሞስ ተከፋይ ሐሜተኛ ነው፣ ፍርድ ቤት ጭምር እየተናቀ ነው ሲሉ የተናገሩት ደግሞ የተከበሩ ክርስቲያን ታደረ ናቸው። እኔ የስዩም ጉዳይ አሳስበኝም። የሚያሳስበኝ የዳኝነት ሂደቱን የሚሰማ ወገን በፍትህ ሂደቱ ላይ ምን አይነት ምልከታ ይኖረዋል የሚለው ነው እንጂም ብለዋል። ፖሊስ እንጂ ዳኝነት የመንግስት እንዳልሆነ እየተሰማኝ ነው። ሲሶ መንግስት የሆነው ፍርድ ቤት ሲደፈር እንዴት ዝም ትላላችሁ? የህዝብ ተወካይ ተመራጭ እኮ አይደለም። ቢያንስ ያለመከሰስ መብቱ እስኪነሳ ሊባል ይችል ነበር ሲሉም ትዕዛዙን ለማስፈጸም ያልቻለውን ፍርድ ቤቱን ወቅሰዋል። በመጨረሻም የግድ እንደናንተ ቢጫ መልበስ አንፈልግም ተውን ካላችሁን ነገሩን ለእግዚአብሔር ሰጥተን ልንተው እንችላለን ነው ያሉት የተከበሩ ክርስቲያን ታደለ። በንግግራቸው የፌዴራሉ ከፍተኛ ፍርድ ቤት ዳኛም ፖሊስ አላገኘሁትም እያለ ተከሳሹን እስካላቀረበ ድረስ ከሕጉ አንጻር ምን መሆን አለበት በሚል እየተነጋገርንበት ነው ካሉ በኋላ ለይደር ለሰኔ 19 ማለትም ለዛሬ ተለዋጭ ቀጠሮ ሰጥተዋል። አውሉጎስ አንድነት ነው መረጃውን ያጋራው። በዛሬው ዕለት የሚኖረውንም የችሎት ሂደት ተከታትለን በአመሻሽ የመረጃ ሰዓታችን ጉዳዩን ወደ እናንተ የምናደርስ ይሆናል። ወደ ግንባር መረጃ ትመልሰናል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምንልክ እዝ መረጃ ጋርቷል። አሳዛኝ ዜና ሲልም እወቁልኝ ብሏል። ፋሽስቱ አገዛዝ ብልጽግና ራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተክርስቲያንን በመድፍ አውድሞታል ሲል ነው መረጃ ያጋራው። የምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ቁልፍ ይዞታዎች ናቸው ያላቸውን አካባቢዎች ለማስለቀቅና ለመቆጣጠር ጥረት አድርጎ ያልተሳካለት ፋሽስቱ አገዛዝ ብልጽግና ዛሬ ራያ ቆቦ ጮቢበር በተጠመደ መድፍ ሰኔ 19 ቀን ከንጋቱ ጀምሮ የገጠር ታዳጊ ከተሞችን ኢላማ ያደረገ የተደረገ ድብደባ እየፈጸመ ያለ ሲሆን የራያ ቆቦ ኩቢ ቀረንሳ ቅዱስ ጊዮርጊስ ቤተ ክርስቲያንን ሙሉ ለሙሉ ሙሉ አውድመዋል ብሏል። ንጹሐንን ኢላማ ያደረገው የመድፍ ድብደባ ከቤተ ክርስቲያኑ በተጨማሪ ትላንት ሰኔ 18 ቀን 2017 ዓም አንድ ታዳጅ ሕፃን በድሽቃም በከባድ ሁኔታ ቆስሎ ቤት እንስሳቶችና ንብረቶችም ወድመው ይገኛሉ ነው ያለው። ንጹሐን ሕዝብን ኢላማ እያደረገ የመድፍ ድብደባ አሁንም ቀጥሎ በርካታ ሰብአዊና ቁሳዊ ኪሳራ እያደረሰ ይገኛል ሲል የማረፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እዝ የሚዲያና የኮሚኒኬሽን ክፍል ያጋራን መረጃ ያሳያል። ወደ መጨረሻው መረጃችን ተሸጋግረናል። የጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪ ዶክተር ዳንኤል ፈንታነህ በባህር ዳር ከተማ መታሰሩት ሰምቷል። የኢትዮጵያ ጤና ባለሙያዎች ንቅናቄ ከፍተኛ አስተባባሪና በባህር ዳር ዩኒቨርሲቲ የመጨረሻ ዓመት የማህፀን ፅንስ ስፔሻሊቲ ሬዚደንት ዶክተር ዳንኤል ፈንታነህ በአማራ ክልል ባህር ዳር ከተማ በቁጥጥር ስር መዋሉን ምንጮች ለአዲስ ስታንዳርድ ገልጿል። ለጉዳዩ ቅርበት ያላቸው አንድ ምንጭ ዶክተር ዳንኤል በባህር ዳር ከተማ 13ተኛ ፖሊስ ጣቢያ በእስር ላይ እንደሚገኝ ጠቅሰው ነገር ግን እዚህ ያሉ ሰዎች እንደነገሩን በማንኛውም ጊዜ ወደ አዲስ አበባ ሊወስዱት ይችላሉ ብለዋል። ዶክተር ዳንኤል በጤና ባለሙያዎችና በህብረተሰቡ ዘንድ ሰፊ ተቀባይነት ያገኘውን ዶክተር ደቦል እየተሰኘም የፌስቡክ ገጽ በመጠቀም በጤና ባለሙያዎች ንቅናቄ ላይ ጉልህ ሚና ተጫውቷል። የጤና ባለሙያዎች ጉዳይን በተመለከተም የሁማን ራይትስ ዎች ዛሬ ባወጣው መግለጫ የኢትዮጵያ መንግሥት ቁልፍ የጤና ባለሙያዎች ማህበራት ላይ የጣለውን እገዳ በአስቸኳይ እንዲያነሳና ያልተፈጡ የጤና ባለሙያዎችን ጥያቄዎች እንዲፈታ ሲለም ማሳሰቢያ ሰጥቷል። ወደ ፋኖ ዳይል ቤተሰቦች አርማሽ ተመልካቾቻችን፣ ለዕለቱ ያሰናዳናቸው አበይት መረጃዎች በዚሁ ተጠናቀዋል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በአመሻሽ መረጃ ሰዓታችን ዳግም እንገናኛለን። እስከዚያው ድረስ ግን በቸር ቆዩን።